ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዩ፣ የሚያዚያ 30 2017 ዓ ም የምሽት ዜናዎችን ይዘንላችሁ ቀርበናል። የጦር መሳሪያችንን ፋኖ ታጥቆ ወታደሮቻችንን እየገደለ ነው ሲሉ ብርሃኑ ጁላ ተናግረዋል። የኢታ ማዦር ሹሙን ንግግር ይዘናል። የፋኖ አመራሮቹ እያነጋገረ ስላለው አንድነትና ስለ ውይይቱ ምላሽና ማብራሪያ ሰጥተዋል። ዝርዝር የአማራ ክልል መረጃዎችን በስፋት ዳሰናል። ተሰሙታላችሁ ጥያቄዎቻቸውን በተቃውሞ የሚያሰሙ ሀኪሞችን አገዛዙ እያሰ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 የጦር መሳሪያችንን ፋኖ ታጥቆ ወታደሮቻችንን እየገደለ ነው ሲሉ ብርሃኑ ጁላ ተናገሩ። ፊልድ ማርሻሉ ይህንን የተናገሩት በመከላከያ ኢንቴለጀንስ ቢሮ ከእዝ አዛዦች እና ከሌሎች ወታደራዊ አመራሮች ጋር ባካሄዱት የግምገማ መድረክ ላይ ነው። የቀድሞው ምርኮኛ የአሁኑ ከፍተኛ ወታደራዊ አዛዥ ብርሃኑ ጁላ የፋኖ የድል ጉዞ እየሰመረ እና በምትኩ ደግሞ የብልጽግና ጀንበር እየጠለቀች መሆኑን እየተረዱ ይመስላሉ። ከአማራ ሕዝብ ጋር እያደረጉት ባለው ጦርነት ሀገሪቱ አለኝ ከምትለው ጦር ጀምሮ እስከ መንደር ሚኒሻ ድረስ ዘመናዊ መሳሪያ በማስታጠቅ ያሰለፈው የነብርሃኑ ጁላ ቡድን በመቶ ሺዎች የሚቆጠሩ ወታደሮቹን አስጨርሰዋል። በቅርቡ ጠቅላይ ሚኒስትሩን ጨምሮ ሌሎች የኦሮሞ ተወላጅ የሆኑ ወታደራዊ አዛዦችና የሲቪል አመራሮች ብቻ በተገኙበት ዝግ ውይይት ላይ ወታደሩ ስለማለቁና እነሱ የኦሮሞ መንግስት ነው የሚሉት የአገዛዝ ስርዓት ሊያከትምለት መሆኑን በሰፊው መነሳቱን መረብ ሚዲያ ወታደራዊ ምንጮች ነግረውኛል ሲል ዘግበዋል። በውይይቱ ላይ ነገሮች በንፋስ ፍጥነት እየተቀየሩ መሆናቸውንና የብልጽግና ጀንበር እየጠለቀች መሆኑ ተነስቶ ይህን የኦሮሞን ሲሉ የሚጠሩትን መንግስት በአጭር ቁጥጥር ጊዜ መታደግ እንዳለባቸው ተጠቅሶ ሁሉም የስራ ዘርፍ ክፍፍል ወስደዋል ተብለዋል። በተጨማሪም በጦርነቱ ያለቀውን በመቶ ሺህ የሚቆጠር ወታደር ለመተካትና የብልጽግናን ዙፋን ለመታደግ ሲባል ታዳጊዎችን ጨምሮ ወጣቶች በግዳጅ እየታፈሱ ወደ ወታደራዊ ማሰልጠኛ ጣቢያ እንዲጋዙ የተወሰነ ሲሆን፣ ይህ ውሳኔም ካለፉት ሁለት ሳምንታት ጀምሮ ተግባራዊ እየተደረገ ይገኛል። በእርግጥ ፋኖ እንደ አማራ አንድ የሆነ መዋቅር እስካሁን ባይዘረጋም አሁን ባለበት ሁኔታም ሆኖ አገዛዙን በዚህ ልክ አፍረከረከ ከአንድነቱን ባበሰረ ማግስት ደግሞ የአራት ኪሎ ኦነግ ወደ መቃብር ተምዘግዝጎ እንደሚወርድ እሙን ነው። ከሰሞኑ ደግሞ በአራቱም ቀጠና የሚገኙ ፋኖዎች ገና መከላከያ ሰራዊቱ ያልታጠቃቸውን ጨምሮ አዳዲስ የጦር መሳሪያዎችን ታጥቀው ምስል መልቀቃቸው በብልጽግናው ቤት ብርቱ ድንጋጤን ፈጥረዋል። ሰሞኑን ፋኖ ታጥቆ ከለቀቃቸው መሳሪያዎች መካከል አንዳንዶቹ ከነጭራሹ የአገሪቱ ጦር አይቷቸው የማያውቁ፣ አንዳንዶቹ ደግሞ ለቤተ መንግስት ጠባቂ ኮማንዶዎች ብቻ የተሰጡ ሲሆን እነዚህ መሳሪያዎች እንዴት በፋኖ እጅ ሊገነቡ ቻሉ በሚል ፊልድ ማርሻሉን ጨምሮ ሙሉ የብልጽግና አመራሮች ከፍተኛ ድንጋጤ ውስጥ መሆናቸውን የተነገረው ብርሃኑ ጁላ በመከላከያ ኢንቴልጀንስ ቢሮ የመሰብሰቢያ አዳራሽ ውስጥ የሁሉም እዝ አዛዦች እና ሌሎች የወታደራዊ አመራሮች እንዲሁም ከጠቅላይ ሚኒስትሩ ቢሮ የመጡ ባለስልጣናት በተገኙበት የሚያዚያ ወር ወታደራዊ እንቅስቃሴ ምን ይመስላል የሚለውን መገምገማቸውም ነው የተገለጸው። በዚህ የግምገማ መድረክ ላይ ፋኖ ከሰሞኑ ታጥቋቸው ስለታዩ የጦር መሳሪያዎች ጉዳይ ተነስቶ ጣት እስከመጠቋቆም የደረሰ ከባድ ግምገማ ተ ተካሂዶበታል ተብለዋል። በግምገማ መድረኩ ላይ የጦር መሳሪያችንን ሁሉ ፋኖ ታጥቆታል፣ ወታደሮቻችን እየተገደሉ ያሉት በራሳችን መሳሪያ ነው፣ ይህ እንዴት ሊሆን ቻለ? በሚል የቀድሞ ምርኮኛና የአሁኑ ፊልድ ማርሻል ብርሃኑ ጁላ ቁጣ አዘል ጥያቄ አንስተዋል ነው የተባለው። ፊልድ ማርሻሉ አክለውም ፋኖ እኛ ያልታጠቅናቸውን መሳሪያም የታጠቀው የእኛ ባላንጣ የሆኑ ጎረቤት ሀገራት አስታጥቀውት ነው ቢባል እንኳን፣ ነገር ግን ከቤተ መንግስት ወጥተው የማያውቁት መሳሪያዎቻችን እንዴት በፋኖ እጅ ሊገቡ ይችላል? ሲሉ በንዴት ጦፈው መጠየቃቸው ተሰምተዋል። ብርሃኑ ጁላ ለቤተ መንግስት መጠበቂያ ተብለው ተመድበው የነበሩ መሳሪያዎችን አሳልፎ የሚሰጥ ከኛው ውስጥ ያለው ባንዳ ነው ሲሉ ጣታቸውን ወደ እዛ አመራሮች እየጠቆሙ ተናግረዋል ሲሉ ወታደራዊ ምንጮቻችን ገልጸዋል። የፋኖ አመራሮቹ እያነጋገረ ስላለው አንድነትና ስለ ውይይቱ ምላሽና ማምራሪያ ሰጡ። የአማራ ፋኖ በጎጃም፣ የአማራ ፋኖ አንድነት በጎንደር፣ የአማራ ፋኖ በወሎና የአማራ ፋኖ በሸዋ ወደ አንድነት ለመምጣት የጋራ ውይይት ላይ መሆናቸው ይታወቃል። ህዝቡና የፋኖ ሰራዊትም ይህን የውይይት ውጤት በትዕግስት እንዲጠብቅ ሮሃ ያነጋገረቻቸው የፋኖ አመራሮች አሳስበዋል። ይህን የፋኖ የአንድነት ውይይት አስመልክቶ የአገዛዙ ኃይሎች ሰፊ ፕሮፓጋንዳ የከፈቱ ሲሆን የሐሰት መረጃዎች ሰዎችን ጭምር እያሰራጩ ነው። ከዚያም አልፎ ባሰማሩት የሚዲያ ሰራዊት በኩል የአማራ ትግል ደጋፊ በመምሰል ጎጠኝነት የተጠናወታቸውን አስተያየቶች እየሰጡ ነው። እከሌ ተመረጠ እከሌ ሳይመረጥ ቀረ የሚሉ የጎጥ አስተያየቶችን በመስጠትም ውይይቱን ያደናቅፍልናል ያሉትን መርዝ እየረጩ ነው። እንዲሁም እከሌ ካልተመረጠ እከሌ ይሄኛውን ቦታ ካላገኘ በሚል ህዝቡ እንዲደናገር እያደረገ መሆኑም ተመላክቷል። በሌላ በኩል ደግሞ ሮሃ በማህበራዊ ሚዲያ ባደረገችው ዳሰሳ የፋኖ ትግል ደጋፊ ሆኑ አካላት አንድነ ማንነቱ በምንም አይነት ምክንያት እንዳይስተጓጎል ጥረት እያደረጉ ነው። የፋኖ መሪዎች በመሪ ምርጫ የሚሆን በሌሎች ምክንያቶች ህዝቡ በጉጉት የሚጠብቀውን አንድነት ሳያበስሩ እንዳይወጡ በቅንነት ጫና ሲፈጥሩ ታይተዋል። የሆነ ሆኖ የአማራ ትግል ከግለሰቦች ፍላጎት በላይ ከመሆኑ በምርጫው ማንም ይመረጥ ማን፣ ህዝቡ መሪዎቹ በጋራ የሚሰጡትን ማብራሪያ መጠበቅ እንዳለበትና በጋራ የተስማሙበትን መሪ መደገፍ እንዳለበት የጠየቅናቸው አስተያየት ሰጪዎች መክረዋል። የአማራ ፋኖ በጎጃም አመራሩ ፋኖ ጥላውን አበጀ በበኩሉ አንድ ድርጅት አንድ መሪ መፍጠሩ ጉዳይ ሁላችንንም ቁጭ ብድግ የሚያደርግ ጉዳይ እንደሆነ አውቃለሁ ብለዋል። ሂደቱ ምን ላይ እንደሆነ የወከልናቸው ሰዎች ይፋ ሳያደርጉት አንዳንዶቹ ራሳቸውን ውስጥ አዋቂ ለማስመሰል እንዲህ ተባለ እንዲያ ተባለ በሚል የማይጠቅም ንትርክ ሊፈጥሩልን ሲዳዳቸው እያየን ነው ያለው አመራሩ። ድርጅት ምስረታው የሚሊዮኖችን እጣ ፈንታ የሚወስን እንደመሆኑ ሚሊዮኖች በጉጉት ቢጠብቁት የሚገርም አይደለም ሲል ገልጸዋል። ነገር ግን ከአራቱም የአማራ ግዛት ተሰባስበው ድርጅቱ እንዲመሰርቱልን ወክለን የላክናቸው መሪዎቻችን ትግሉን አሁን ያለንበት ድረስ በታማኝነትና በቁርጠኝነት የመሩ ዋና ወናዎቻችን ሕይወታቸውን አሲይዘው ከሞት ውጪ መክፈል ያለባቸውን ሁሉ ከፍለው ታማኝነታቸውን አረጋግጠውልናል በማለት አክለዋል። ትግሉን በታማኝነት እዚህ እንዳደረሱት ሁሉ ወቅቱ የሚጠይቀውን አንድ ድርጅት የማዋለድ ታሪካዊ ኃላፊነቱንም ለነሱ መተው ጠቃሚ ነው ያለው አመራሩ፣ መሬት ላይ ላለው ታጋይም ትልቅ ውለታ ነው በማለት አብራርተዋል። ማንኛውም የአማራ ጉዳይ ያገባኛል የሚል ሁሉ በሚመሰረተው አንድ ድርጅት የሚሰጠንን ማንኛውም አይነት ድርጅታዊ ተልዕኮ ለመቀበል ራሳችንን ማዘጋጀት ይጠበቅብናል ብለዋል። በሌላ በኩል የአማራ ፋኖ በወሎ በላስታ አውራጃ አሳምነው ጽጌ ኮር ምክትል አዛዥ ኮማንዶ ፍቅሩ ሙልየ ከሰሞኑ እሱን አስመልክቶ በሚነሱ መረጃዎች ዙሪያ ምላሽ ሰጥተዋል። የፋኖ አመራሩ ሰሞኑን በማህበራዊ ሚዲያ ሆን ተብሎ ከጠላት ባልተናነሰ ከወንድሞቼና ከትግል አጋሮቼ ጋር የመከፋፈል ጥርጣሬን የመንዛት የሐሰት ፕሮፓጋንዳ እየነዙ ሲዘዋወር ተመለከትኩ ሲል የተሰራጨው መረጃ ሐሰተኛ መረጃ መሆኑን አሳውቀዋል። ትግሉን በማኅበራዊ ሚዲያና በወሬ ጋጋታ ስላልጀመር ነው በወሬ የሚፈርስና የሚጠራጠር ጦርም ሆነ የትግል አጋር አላፈራንም ብለዋል። ስሜ ያለ አግባብ በማኅበራዊ ሚዲያ ተነሳ ያለው አርበኛ ፍቅሩ በተሰጠኝ የሥራ መደብ በላስታ አውራጃ አሳምነው ጽጌ ኮር የምክትል አዛዥነት ከወንድሞቼ ጋር በአግባቡ እየሰራሁና እየታገልኩ እገኛለሁ ሲል አሳውቀዋል። ጥያቄዎቻቸውን በተቃውሞ የሚያሰሙ ሐኪሞችን አገዛዙ እያሰረና እያሳደደ መሆኑ ተሰማ። የደሞዝና የጥቅማ ጥቅም ጥያቄ ያነሱ የጤና ባለሙያዎች መንግስት ለጥያቄዎቻቸው ምላሽ የማይሰጥ ከሆነ የስራ ማቆም አድማ እንደሚመቱ እየተናገሩ ነው። ባለሙያዎቹ ጥያቄዎቻቸውን ለመንግስት ማቅረባቸውን የተናገሩ ሲሆን ምላሽ እንዲሰጣቸውም የሰላሳ ቀናት ቀነ ገደብ ከሰጡ ሳምንታት ተቆጥረዋል። የጤና ባለሙያዎቹ መኖር አቅቶናል ያሉ ሲሆን በተለያዩ መንገዶችም የተቃውሞ ድምጻቸውን እያሰሙ ነው። ቤተሰቤ ብዙ ገንዘብ እንደማገኝ ያስባሉ ሀኪም ልጅ ስላላቸው የሚኮሩ ናቸው የሚሉት ዶክተር ኢማም ለቤተሰቦቻቸው ችግር አለመድረሳቸው ልባቸውን እንደሰበረው ተናግረዋል ሀያ ሶስት ዓመት መስዋዕትነት ለከፈለልኝ ቤተሰብ በወር አንድ ኪሎ ቡና መሸፈን የማልችል ሀኪም ነው የሆንኩት በጣም ነው የሚሰማው ይላሉ ስማቸው እንዲጠቀስ ያልፈለጉ በአዲስ አበባ የሚሰሩ የጤና ባለሙያ በበኩላቸው መብላት አልቻልም። ልጆቻችንን ማስተማር አልቻልም ቤት ኪራይ መክፈል አልቻልም ሲሉ ጥያቄያቸው የሚያድር እንዳልሆነ ለቢቢሲ ተናግረዋል። መጀመሪያ ባለሙያው ጤነኛ መሆን አለበት እኮ ሌላ ሰው ለማከም እርሱ በአካል በአእምሮ ጤነኛ መሆን አለበት። አሁን ያለው ባለሙያ እንደዛ ጤነኛ አይደለም የሚሉት ዶክተር ኢማም አብዛኛው ሐኪም በህይወቱ ደስተኛ አይደለም። በማማረር እዋት ቁርስ በልተው ስለሚበላው ምሳ የሚያስብ ሐኪም ነው ያለው ብለዋል። ስፔሻሊስት ሐኪም የሆኑት ዶክተር መሀሌት ጎሹ መንግስት ለጤና ባለሙያዎች ያለው እይታና አያያዝ ወደ ሌላ አገር ተሰደው እንዲሰሩ እንደገፋፋቸው ይናገራሉ። በተሻለ ክፍያና አያያዝ ሶማሌላንድ ሰርተው እንደተመለሱ የተናገሩት ዶክተር ማህሌት መኖር የሚያስችል ክፍያ ይከፈለን ሲሉ ይጠይቃሉ። የስነ አእምሮ መረጋጋት፣ እርካታ የለንም የሚሉት ሐኪሟ የጤና ባለሙያዎች ተረጋግተው እንዲሰሩ መንገዱ መመቻቸት አለበት ሲሉም ጠይቀዋል። በተለያዩ ጊዜያት ተመሳሳይ ጥያቄዎችን ያሰሙት ባለሙያዎቹ የአሁኑ ጥያቄ ሲንከባለል የመጣና በኑሮ ውድነትና ዋጋ ግሽበት ምክንያት የህልውና ጉዳይ እንደሆነ ተናግረዋል። የተቃውሞ ድምጻቸውን እያሰሙ ያሉ ባለሙያዎች እስራትን ጨምሮ ጫናዎች እየደረሱባቸው ሆነ ለቢቢሲ የተናገሩ ሲሆን ማህበሩ ይህን እርምጃ ጥያቄ ለማዳፈን የሚደረግና አላስፈላጊ ብሎታል። የመንግስት አመራሮች ጥያቄዎቻችንን ፖለቲካዊ ስም እየሰጧቸው ነው የሚሉት የእንቅስቃሴው አስተባባሪ ፖለቲካዊ ፍላጎት የለንም፣ ፍላጎታችን በልተን ማደር ነው፣ ያስተማረንን ማህበረሰብ አገልግለን መኖር ነው ሲሉ ምላሽ ሰጥተዋል። መንግስት ለጥያቄዎቻቸው መልስ ካልሰጠ የስራ ማቆም አድማ እንደሚመቱ የተናገሩት የጤና ባለሙያዎችና የእንቅስቃሴው አስተባባሪዎች እስካሁን ከመንግስት ተስፋ ሰጪ ምላሽ ምላሽ እንዳላገኙ ተናግረዋል። ለስራ ማቆም አድማው በጣት የሚቆጠሩ ቀናት የቀሩ መሆኑን ገልጸዋል። የብልጽግናው አገዛዝ ይህ ሐኪሞቹ ጥያቄና ተቃውሞ ወደ ሌላ ሴክተሮች እንዳይዛመት ከፍተኛ ስጋት ውስጥ እንደከተተው ነው እየተነገረ ያለው። ፓኪስታን 25 የህንድ ድሮኖችን መታመጣሏን ስታሳውቅ ህንድ ምላሽ እየሰጠች መሆኑን ገልጻለች። ሐሙስ ዕለት ፓኪስታን 25 የህንድ ሰው አልባ አውሮፕላኖችን መታመጣሏን ስትገልጽ ህንድ በበኩሏ ፓኪስታን ወታደራዊ ኢላማዎችን በድሮንና በሚሳይል ማጥቃት እንዳትችል ማድረጓን ገልጻለች። ህንድ የሽብርተኛ መሰረተ ልማቶች ናቸው ያለቻቸውን ኢላማዎች ረቡዕ ዕለት አየር ከደበደበች ወዲህ በሁለቱ ኒውክሌር የታጠቁ ጎረቤት አገራት መካከል የሚካሄደው ግጭት ተጠናክሮ ቀጥሏል። ህንድ በፓኪስታን የሚገኙ ከተማዎች ላይ ጥቃት የፈጸመችው በህንድ ካሽሚር ግዛት ውስጥ በፓኪስታን መንግስት ይደገፋሉ ያለቻቸው ታጣቂዎች ሀያ ስድስት ሂንዱ የአገር ጎብኚዎችን ከገደሉ በኋላ ነው። ምንም እንኳን ኢስላማባድ የቀረበባትን ውንጀላ ውድቅ ያደረገች ቢሆንም ህንድ ለፈጸመችው ጥቃት ምላሽ እንደምትሰጥ ዝታለች። ረቡዕ ዕለት ፓኪስታን አምስት የህንድ አውሮፕላኖችን መታ መጣሏን ብትገልጽም በቤጂንግ የሚገኘው የህንድ ኤምባሲ ግን ሀሰተኛ መረጃ ሲል አጣጥሎታል። ፓኪስታን በሁለት ትልልቅ ከተሞቿ ካራቺና ላሆር እንዲሁም ሌሎች የተለያዩ ስፍራዎች ከህንድ የተነሱ ሀያ አምስት ሰው አልባ አውሮፕላኖችን መታመጣሏን ገልጻለች። የፓኪስታን መከላከያ ቃል አቀባይ አህመድ ሻሪፍ ቻውድሃሪ የአውሮፕላኖቹ ስብርባሪዎች እየተሰበሰቡ ነው ብለዋል። ቃል አቀባዩ አክለው የፓኪስታን መከላከያ ዋና መቀመጫ በሚገኝበት ሮአልፒንዲ አንድ ድሮን ተመቶ መውደቁን ተናግረዋል። በላሆር አቅራቢያ አንድ ድሮን ወታደራዊ ኢላማ ላይ ጥቃት አድርሶ አራት የፓኪስታን መከላከያ አባላት ላይ ጉዳት ማድረሱን ቃል አቀባዩ ተናግረዋል። ወደ ፓኪስታን የአየር ክልል የህንድ ድሮኖች መላካቸውን አላቋረጡም። ለዚህ ያለምንም ምክንያት ለሚፈጽሙት ትንኮሳ ውድ ዋጋ ይከፍላሉ ብለዋል። የህንድ መከላከያ ሚኒስትር በበኩሉ ፓኪስታን ረቡ ምሽትና ሐሙስ ማለዳ በሰሜናዊና ምዕራብ ህንድ ወታደራዊ ኢላማዎች ላይ ጥቃት ለማድረስ መሞክሯን እና ሁሉም በህንድ የአየር መቃወሚያ ስርዓት ከጥቅም ውጭ መደረጋቸውን ተናግረዋል። በምላሹም የህንድ አየር ኃይል በተለያዩ ስፍራ የሚገኙ የአየር መከላከያ ራዳሮችንና መቃወሚያዎችን ማውደሙን ተናግረዋል። የህንድ ምላሽ ፓኪስታን በምትፈጽመው ልክ ተ ተመጣጣኝ ነው ሲሉ አክለዋል። መግለጫው አክሎም ፓኪስታን ወደ ህንድ የምታስወነጭፋቸውን ሚሳይሎች መጨመሯን ገልጾ በህንድ ካሽሚር ግዛት አምስት ህጻናትንና ሶስት ሴቶችን ጨምሮ አስራ ስድስት ሰዎች መሞታቸውን አስታውቋል። ህንድና ፓኪስታን እንደ ኢሮፓውያን አቆጣጠር በአስራ ዘጠኝ አርባ ሰባት ነጻነታቸውን ካገኙ ጊዜ ጀምሮ በመካከላቸው ያለው ግንኙነት ውጥረት የሞላበት ነው። ሁለቱ ሀገራት በሶስት የተለያየ ጊዜያት የተዋጉ ሲሆን ሁለቱ በካሽሚር ግዛት ይገባኛል የተነሳ የተካሄዱ ነበሩ።